ሙስሊሞችን ደግሞ ፎሎ አድርጋችሁ እሱ የሚሰራውን ቪዲዮ ኮፒ ሊንክ እና ሪፖስት ሼር አድርጉለት። ሁላችሁም እዚህ ውስጥ ያላችሁ በደንብ ሼር አድርጉ። ከጨረሳችሁ ወደ ፖይንታችን እንመለሳለን። ጋይስ አድርጋችኋል፣ በጣም ጥሩ። ፎሎ ካላረጋችሁ ታርጉ። እነ ዛህራንም ዛህራ ሙስጠፋ ነሙ ከሚል ጃቢርን ሁሱን እንኳን ፎሎ ታደርጉታላችሁ በእርግጠኝነት። እሺ ወደ እስልምናችን እንመለሳለን። እስልምና በሰይፍ ነው ወይም የሚስፋፋው የሚለው በፍጹም አይደለም የሚለው ቁርአን ላይ ሀዲሳችን ላይ ሳህይ አልሙስሊም ሳህይ አልቡኻሪ 7 ላይ የአላህ መልክተኛ እንደዚህ ብሎ ይናገራሉ። ፕሮፌሰር ሰለም ሰድ አልካባየር ትላልቅ የሚባሉ ኃጢያቶች እነዚህ ናቸው። ቁጥር አልተቀመጠም። ሶስት ያስቀመጡት ትላልቅ ኃጢያቶች እነዚህ ናቸው። የመጀመሪያው ማሻረክ ነው አሉ። መጨረሻ ላይ ያስቀመጡት ምንድነው? ሶስተኛው ቱመርደር ሰሞን አንለውፉሪ የሰው ልጅን መግደል ከተላላቅ የሚባሉ ኃጢያቶች መካከል መካከል አንዱ ነው። ሰውን መግደል ከተላላቅ ኃጢአቶች መካከል አንዱ ነው እና ዝሙትን አትቅረቡ፣ ዝሙትን አትቅረቡ መንገድነትን ከፋ ካለ በኋላ ከዝሙት ቀጥሎ በጣም ትልቁ ኃጢአት ምንድነው? አትግደሉን ያለው ቃል በቃል ምንድነው ያለው እስልምናችን ትግደሉ የሰው ልጅን መግደል ከከባባድ ኃጢአቶች መካከል አንዱ ነው። ስለዚህ ይህንን ይመስላል። አንድ ሰው የገደለ ደግሞ በእስልምናችን በምድር ላይ ያላጠፋች ነፍስ የገደለ ሰዎችን ሁሉ እንደገደለ ነው ይላል። የሰው ልጅን የገደለ ሰው ሰውን ሁሉ እንደገደለ ኃጢአት ይሆንበታል። አለ አንድ ሰው ከገደላችሁ ሁሉንም የሰው ልጆችን እንደገደላችሁ ይቆጠራል ይላል። ስለዚህ በእስልምናችን በዚህ ደረጃ የሰው ልጅን መግደል ክልክል እንደሆነ እንግዲህ በግልጽ ተቀምጦ ይገኛል ነው። ይሄ ከሆነ ብዙ ጊዜ ክርስቲያኖች እስልምና ላይ ጣታቸውን ይቀስራል አሉ እስልምና ላይ ጣታቸውን ይቀስራሉ የእናንተ አምላክ ግደሉ ይላል ምናምን ብለው ይናገራሉ የገዛ መጽሐፋቸውን ሳያውቁ ማለት ነው ነገር ግን መጽሐፋቸውን በምንመለከትበት ጊዜ የምር አላህ ነው ወይስ እግዚአብሔር ነው ግደሉ የሚለው ቁርአን ወይስ መጽሐፍ ቅዱስ ነው ስንል መጽሐፍ ቅዱስ ነው በጅምላ ሰዎችን የሚገላው ይህንን በተመለከተ በአንድ ቀን እግዚአብሔር አምስት መቶ ሺህ ሰዎችን እንዳስገደለ ይናገራል በአንድ ቀን ብቻ ስንት ሰዎችን አምስት መቶ ሺህ ሰዎችን ማለትም ግማሽ ሚሊየን ሰዎችን እንደገደለ አምስት መቶ ሺህ ስንት ነው ግማሽ ሚሊየን ማለት ነው አይደለ አንድ ሰው አይደለም 50 ሰው አይደለም 500 አይደለም 5000 አይደለም 50000 አይደለም 500000 ሰዎች በአንድ ቀን ብቻ ሲረሽናቸው ናቸው እናያለን። ይሄ የትሩ ምን የምናገኘው መጽሐፈ ዜና መዋዕል ካለ ምዕራፍ 13 ቁጥር 15 ላይ የይሁዳም ሰዎች ጮሁ፣ የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርብዓምና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው ይላል እግዚአብሔር እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። እንዴት ነው የመታቸው? ከእስራኤል አምስት መቶ ሺህ የተመረጡ ሰዎች ተገድለው ወደቁ ይላል። እግዚአብሔር በላከባቸው የይሁዳ ሰዎች አምስት መቶ ሺህ የሚሆኑ የእስራኤል ሰዎች እንደተገደሉ ይናገራል። ይህን ያደረገው በዋነኝነት ማን ነው? በቀይ የተጻፈው ስም ነው ማነሱ? እግዚአብሔር ነው። በአንድ ቀን ብቻ ነው የምላችሁ? በአንድ ቀን ብቻ አምስት መቶ ሺህ ሰዎችን ይገላል። ሌላኛው ደግሞ በአንድ ቀን መቶ ሰማንያ አምስት ሺህ ሰዎችን ሲገድል እናያለን። በአንድ ቀን ብቻ መቶ ሰማንያ አምስት ሺህ ሰዎችን ሲገድል እንመለከታለን። ይህን የት ነው የምናገኘው ከተባለ መጽሐፈ ነገሥት ምዕራፍ 19 ላይ እንደዚህ ይላል። በዚያ ሌሊት የእግዚአብሔር መልአክ ወደ ሶርያውያን ሰፈር አልፎ 185000 ወታደሮችን ገደለ ይላል። የማን መልአክ? የእግዚአብሔር መልአክ ወደ ሶርያውያን ሰፈር አልፎ 185000 ወታደሮችን ገደለ። በማግስቱ በማለዳ ሰዎች በሚለቁበት ጊዜ ሁሉም ሞቶ ተገኙ ይላል። ይሄን የሚሰራው ማን ነው? እግዚአብሔር ነው። በማን አማካይነት? በመልአኩ አማካይነት 185 0 ሰዎችን በአንድ ቀን እንደገደለ ያስቀምጣል። መልአክ ልኮ ማለት ነው፣ ራሱ አይወርድም የላከ 185 ሰዎችን እንደገደለ ይናገራል። ይሄን ሁላ ህዝብ ማለት ነው። እሺ ሌላኛው በአንድ ቀን ደግሞ ሰዎችን ሲገድል እናያለን። በአንድ ቀን ሰዎችን ሲገድል ደግሞ እናያለን። መጽሐፈ ዜና ማዋል መራፍ ቁጥር አምስት ላይ ስለዚህ አምላኩ እግዚአብሔር በሶሪያ ንጉስ አሰልፎ ሰጣቸው የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜሌዩ ልጅ ፉቃሄ በአንድ ቀን ከይሁዳ መቶ ሀያ ሺህ ሰዎችን ገደለ ይላል። እንግዲህ ምክንያቱም ምንድ ከተባለ እግዚአብሔር ትታችሁኛል ብሎ አንድ ሰውዬ ይልክባቸዋል። ሮሜላዩ ይባላል። አሁን ሰዎቹ እግዚአብሔር ማምለክም አለማምለክም መብት ነበራቸው፣ ነፃ ምርጫ ካለ ማለት ነው። ነገር ግን ማምለክ ያለባቸው እኔም ብቻ ነው። ካላመለካችሁኝ ደግሞ እገድላችኋለሁ ብሎ አንድ ንጉስ ይልክባቸዋል። የሮማዩ ልጅ ፉቃሄ የሚባል ሰው ከዛ ስንት ሰዎችን ገደለ በአንድ ቀን ይላል። አይታችሁ ከሆነ እዚህ ጋር በአንድ ቀን ከይሁዳ 120 ሺ ተገደለ ይላል። 120 ሺ ሰዎች ተገደሉ። ከዛ በኋላ 100 ሺ ሰዎችን በአንድ ቀን የገደለበት ሁኔታም አለ። መጽሐፈ ነገስት ምዕራፍ 21 ላይ እግዚአብሔር የተራሮች አምላክ፣ ይሄ በጣም የሚገርም ግድያ ነው። ባይዘይ የእግዚአብሔር ሰው ቀርቦ የእስራኤልን ንጉስ እግዚአብሔር እንዲህ ይላል አለ። እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? ሶሪያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና እና ይህን ታላቅ ጭፍራ ሁሉ በእጅ አሳልፌ ሰጠዋለሁ እኔም እግዚአብሔር እንደሆንኩ ታውቃላችሁ አላቸው። እነዚህም በእነዚያ ተይዩ ሰባት ቀን ያህል ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤልም ልጆች ከሶሪያውያን በአንድ ቀን መቶ ሺህ እግረኛ ገደሉ ይላል። በአንድ ቀን ጥፋታቸው ምንድን ነው? እግዚአብሔር የተራሮች አምላክ እንጂ የሸለቆ አምላክ አይደለም ስላሉ እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ስላሉ በአንድ ቀን ብቻ መቶ ሀያ እግረኛ እንደተገደለ ያስቀምጣል። ማምለክ እና ለማምለክ ነፃ ምርጫ ነበራቸው። ነገር ግን እግዚአብሔር የተራራ አምላክ አይደለም ስላሉ በአንድ ቀን መቶ ሺህ ሰዎች ሲገደሉ እናያለን። ብትደምሯቸው በአንድ ቀን ብቻ የተገደሉት አምስት መቶ ሺህ ፕላስ መቶ ሰማንያ አምስት ሺህ ፕላስ መቶ ሺህ ወደ ዘጠኝ መቶ ሺህ ይጠጋል። እንደውም በአምስት ሺህ ይበልጣል። ኦልሞስት አንድ ሚሊየን በአንድ ቀን ብቻ የሚገላቸው ያለታቸዋል። በአንድ ቀን ብቻ ወደ ዘጠኝ መቶ ሺህ ሰዎችን ሲገድላቸው እንመለከታለን። ከዛ ውጭ ደግሞ በጣም የሚያሳዝነው ፓርት ህፃናቱን በትኩረት ትኩረት ሰጥቷቸው ህፃናት እንዲገደሉ ምንም የሚያውቁ ህፃናት እንዲገደሉ ያዛል። ኦኬ ኢንቴንሽናሊ እነሱ ላይ ተነስቶ። ይህን የምናገኘው መጽሐፈ ሳሙኤል ምዕራፍ 15 ከቁጥር አንድ ጀምሮ እግዚአብሔር የሚለውን ስም አይላል። እሺ እግዚአብሔር ምን ሊል ነው? ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችንና ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል አለ። ማን ማንን ግደል አለ? ከእነርሱ ወንዶችን፣ ሴቶችን፣ ከዛ በኋላስ ልጆችንና ህፃናትን፣ ልጆችንና ህፃናትን። እሺ ከብቶችን፣ እነዚህን ማለት ነው። ምንድን ነው አሁን ጥፋቱ ከብት ምድር ያጠፈው? እሺ በጎችን አለ በጊዜ ውስጥ የለም። እሺ በጎችን ግመሎችንና አህያዎችን ግደል፣ ግመሎችንና አህያዎችን ይሄ ነው። አህያ ግደል ይላል። ምንም ያላጠፉ ህፃናትን እያስገደል የነበረበት ዘመን ነበረ። ይሄን ነው የፍቅር አምላክ የሚሉት ይሄ ነው ህፃናትን ሲያስገደል የነበረው አካል በአዲስ ኪዳን ይወዳችኋል የሚባለው። በሌላም ቦታ ሕዝቅኤል ምዕራፍ ዘጠኝ ቁጥር ስድስት ላይ እንደዚህ ይላል። ሽማግሌ የሆነ ወጣት ወንዶችና ሴቶችን፣ ህጻናትንና ሴቶችን ሁሉ ግደሉ። ሽማግሌ እነዚህን ማለት ነው በእድሜ ገፋ ገፋ ያሉ ሰዎች ሽማግሌዎች፣ እነዚህ ናቸው። በእድሜ ገፋ ገፋ ያሉ ሽማግሌዎች። እሺ ሽማግሌ ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ግደሉ አለ። ሴቶችን እንዲሁ ደግሞ ህጻናትን። አንድ ለህፃን የማያራራ ጌታ ህፃናትን፣ ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበት ማንመትንኩ ግድያኑም ከዚሁ ከቤተመቅደሴ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ፣ ይላል እግዚአብሔርም። ሄዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። አደባባዩን በሬሳ የተሞላ አድርጎ። ስለዚህ እንደዚህ ብሎ የሚያዘው የፍቅር አምላክ ነው ወይ? እዚህ ላይ ወንድሞች የሚጨምሩት ነገር አለ። እነ ጃ እነ ሙኬ እነ አብዱ ሀሳብ አላችሁ ወይ? ጋር የተያያዘ አሁን ዘሌዋውያን ላይ ብንወስድ ከአፒራንስ ጋር የተያያዘ አሁን። አንዳንዴ እኮ መሞት ይቀላል፣ ገባ፣ መገደል ይቀላል ከስድብ ማለት ነው። በጣም ከበድ ካለ መናቅ፣ መገደል፣ መሞት ይሻላል። እና ዘሌዋውያን ምራፍ 21 ቁጥር 16፣ 17 ጀምሮ ያለው ብንመለከተው በጣም ነው በቃ፣ እንዴ፣ እንዴት ነው የምትሉት? አንዳንዴ እንዴት ነው የምትሉት? ምራፍ 21 ዚህ ላይ ከቁጥር 16 ላይ እግዚአብሔር ሙሴን ተናገረው ይልና ለአሮን እንዲህ ብለ ነገረው። ከዘርህ አለ እግዚአብሔር። እንግዲህ የሚመጡትን እየተናገረ በዘር ነው። አንደኛ አሁን ሀገራችን ላይ ከዘር ጋር ተያይዞ ብዙ ጭቅጭቅ ነው የሚነሳው፣ እና ይህን ነገር አሁን መቃወም በጣም ነው የሚያስቸግረው፣ አንድ የመጽሐፍ ቅዱስ አንባቢ የሆነው ይህን መቃወም ግን፣ በነገራችን ላይ አሁን ሀገራችን ላይ በዘር ይጋጫሉ እንጂ፣ በጣም ደስ የሚለው ነገር በአፒራንስ በገጽታ ግን እስካሁን አልተጀመረም። ግን መጽሐፍ ቅዱስ ላይ በገጽታ ተጀምሯል። በሚታይ በመልክ በምናምን በአፒራንስ ጦርነት ድሮ ነው የጀመረው፣ ከዘር አልፎ ማለት ነው እዛ አሁን መጽሐፍ ቅዱስ ላምቦ ሰዎች በዚህ አፒራንስ ከጀመሩ እንግዲህ አፒራንሳችሁ እንደዚህ የሚከተለው የሆናችሁ እንግዲህ ተጨነቁ። ምን አለ እግዚአብሔር? ከዘርህ አለ። ከዘረ ቃሩን የሚለው በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርብ፣ ባለ ነውር ያለበት አካል ላይ እንዳይቀር፣ ቀጥል ቀጥላ፣ እነማን ናቸው የሚለው ነውሩን ዘረዘረ። ነውር ብሎ የጠራው ምን አይነት ነው ስትሉ፣ የተፈጥሮ ሁኔታ ነው። እውር ለምሳሌ፣ በቃ አይኑ ስለማይታየው ነውረኛ ስለሆነ እንዳይመጣልኝ ያለ። አንካሳ የሚያነክስም አካል ትንሽ ይደብራል መሰለኝ። በእግዚአብሔር ፊት ነው፣ እኔ በማንም አላልኩም። አንካሳ አለ ወይ አፍንጫ ደፍጣጣ አፍንጫችሁን አሪፍ ካልሆነ ስልከክ ካላለ ስልከክ ያለ አፍንጫ እንደውም ሴቶች እየተሰሩ ነው አፍንጫቸው መሰለኝ የሚባል ነገር ሰምቻ አለው። እና እግዚአብሔርም ጋር እንትን ለማለት አፍንጫ ደፍጣጣ መሆን አያስገባም። ትርፍ አካል ያለው ምሳሌ፣ አንዳንድ ጊዜ ትርፍ አካል ይኖራቸዋል ሰዎች እጃቸው ጋር ወይ ነው ቦታ ላይ እንደዛ እንኳን ካለ የለም፣ ማለት እጀ ሰባራ፣ እግር ሰባራ፣ በቃ ብቻ ምን አለፋችሁ የሆነ በማህበረሰቡ ላይ ችግር የሆነ የሚደብር ነገር የሚመስል ነገር። አንዳንድ አስተሳሰባቸው ላይ ችግር ያለባቸው ሰዎች የሆነ ያስጠላሉ። የሚያስቡትን በዛ ልክ ነው። መጽሐፍ ቅዱስ እንደዛው የሚጠላቸው እነዚህ ሰዎች። ጎባጣ አለ፣ ትንሽ ጎበጣ ካላቸው ራሱ አይቀበላችሁም። ድንክ አለ፣ ድንክ አጭር ማለት ነው። ይሄ ለእንትን መልመላ ነው የሚመስለው፣ ለሞዴልነት ምናምን ነው የሚመስለው ድንከ አጠር ያለ እንኳን አካል እንኳን እንዳይገባ ነው የተባለው። እና ከካምቋቆቻም ጃንደርባ ነውረኛ ሁሉ እንዳይቀርባለ አለ። ከዛ ዝቅ ብሎ በቃ እንደውም ያልዘረዘርኩት ካለ ራሱ እነሱም እንዳይገቡ እነሱም ያልተዘረዘረ ካለ ራሱ ለምን ስንል ቁጥር 23 ላይ አንብብላቸው። እኔ ቁጥር 23 ምክንያቱ ይናገራል። ነገር ግን አለ ነውረኛ ነውና አለ ነውረኛ ስለሆኑ መቅደሶችን እንዳያረክስ ወደ መጋረጃው አይግባ። መቅደሶችን ይረክስብኛል አለ። እነዚህ ከገቡ መቅደሶቼ ይረክሳሉ አለ። እነዚህ ሰዎች በጠይቋቸው ቢሞቱ ነው የሚሻላቸው። አሁን ቅድም ሳላ ስለሞት ስለ ግድያ እየነገራቸው እኔ ይሄ በቁም ነው የሚገላቸው፣ ሳይሞቱ ነው የገደላቸው። አስበዋል። አምላክን እንትን ልትል ስትሄድ ኖ አንተ አጭር ነህ፣ ስለዚህ አምላክ ታረክስብኛል፣ ውጣ ብለዋል። ስትባል ኖ አፍንጫ ትንሽ ደፍጠጥ ስላለ ይህ አፍንጫ አልተመቸንም፣ ውጣ ሲሉክ፣ በቃ ሞራልን ነው የሚመጣው። ሞራልህ ማለት ነው፣ ታረክሳለህ፣ አትምጣን የተባልከው። እስቲ ይህን እንዴት እንደሚያስረዱ እኔ እንጃ። እስቲ ሀሳብ ክትቀጠልበት ሰላ አላሁ አክበር አንዳልከው። በነገራችን ላይ አንዴ በሰይፍ አንገቱን ቢለው ይሻላል እኔ እንደዚህ ከሚለኝ። አንደኛ ምን መሰላችሁ፣ የሚናገረው እግዚአብሔር ነው። ተራ ግለሰብ አይደለም። ግለሰብ አይደለም። የሰው ልጅ አይደለም። እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው የሚለው ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው አለ። ነውር ሲባል ኃጢአት አይደለም። ጋይስ ይዘረዝራቸዋል። ነውር ሲባል ኃጢአት ስለሰሩ ምናምን አይደለም ምን ስለሆኑ ነው አንደኛ እውር ስለሆኑ ነው እውር ሲባል አይን ካለላችሁ ቤተ መቅደስ ለመግባት በዛሬው ቋንቋ ቤተ ክርስቲያን ለመግባት ወይ ደግሞ መስጂድ መግባት ማለት ነው ኦኬ እዛ ለመግባት አንደኛ እውር ከሆንክ ትመለሳለህ የታላ አይል አይን የለህም ተመለስ አንካሳ ከሆናችሁ አንካሳ ሰዎች አሉ በዙሪያችን ዶክተሮች አሉ በጣም ሊቅ የሆኑ ሰዎች አሉ አንካሳ ናቸው በቃ ምንም ማድረግ አይቻልም ተፈጥሮ ነው አይደለም። አንካሳ ወይም አፍንጫ ደፍጣጣ። አሁን አፍንጫቸው ደፍጠጥ ካለ አታምሩ ተመለሱ። ወይም ትርፋ ካል ያለው ትርፋ ካል አንዳንድ ሰዎች አላቸው፣ አለ እዚህ ላይ ጣስ የሚወጣ ምናምን አይታችሁ ታውቃላችሁ። ትርፋ ካል እንደዛ ማለት ነው። ወይም እግረ ሰባራ እግራችሁ ከተሰበረ በምንም ተአምር አትሄድም። ወይም እጀ ሰባራ ከሆናችሁ እጃችሁ ከተሰበረ፣ ወይም ጎባጣ ከሆናችሁ ጎባጣ ሰዎች፣ እነዚህ ትንሽ ጎበጥ የሚሉ ሰዎች አሉ። አሁን ግዴታ ማማር አለባቸው ወይ ነው አይነ መጭማጫ መሆን ቋቁቻ